ወቅቱ የዝውውር ስለሆነ የዝውውር መረጃዎችን እናንሳ። መቸስ የአርሴናል ደጋፊዎች ማንን አስፈረምን የሚል ጭንቀት ውስጥ ናቸው። አርሴናል የአረቢ ላይፕዚሽን አጥቂ ቤንጃሚን ሴሽኮን ከማስፈረም ወደኋላ ስለማፈግፈጋቸው ተሰምተዋል። ይሄ ስሎቬኒያዊ አጥቂ ሰባ ሚሊዮን ፓውንድ ተጠይቆበታል። አርሴናል ደግሞ ይሄንን ክፍያ መክፈል እንዳልቻለ ነው እየተነገረ የሚገኘው። መጀመሪያ ላይ ቪክቶር ዮኬሬሽን ከስፖርቲንግ ሊዝበን የማስፈረም ፍላጎት እንደነበራቸው ይታወቃል። የዮኬሬሽ ዋጋም ከፍ አለብን በሚል ሁለተኛ ምርጫቸው የነበረው ሸሽከው ነበረ። አሁን የሱም ዋጋ ከፍ ብሎባቸዋል። ምናልባት ሶስተኛ ምርጫቸው የሆነው ኦሊ ዋትኪንስ ላይ ሊያርፉ ይችላሉ። አሁን ሁሉም ክለቦች አስፈርመዋል፣ ጥሩ ጥሩ የሚባሉ ተጫዋቾችን እያስፈረሙ ይገኛሉ። ማንቸስተር ሲቲ ቲያኒ ራይንደርስና ቸርኪን የመሳሰሉ ተጫዋቾች አስፈርመዋል። ዩናይትድ ማቲያስ ኩኛን አስፈርመዋል። ሊቨርፑል ቪርዝ እና ፍሬምፒን ፖንግ ና ኬርኬዝን አስፈርመዋል። ቸልሲ ሊያም ዴላፕን አስፈርመዋልና አርሴናል የትኛውን አጥቂ ያስፈርምልናል የሚል የደጋፊዎች የሁልጊዜ ጉጉት ሆኗል። አሁንም ግን ከቤንጃሚን ሸሽኮ ፊርማ ወደኋላ ስለማለቱ ነው የተሰማው። ባየር በቼልሲ የሚፈለገውን ጀሚ ጌተንስን ለማስፈረም ከፉክክር ውስጥ ስለመግባቱ ተሰምቷል። የ20 ታዳጊ ነው። በቦርሻ ዶርትሞንድ እየተጫወተ ይገኛል። ባየር ሙኒኮች እስከ 55 ሚሊዮን ፓውንድ ለማውጣት ፍላጎት እንዳላቸው ነው እየተነገረ የሚገኘው። እንደሚታወቀው ባየር ሙኒክ ኒኮ ዊሊያምስን ማስፈረም ይፈልጋል ከቢልባው። ነገር ግን የተጫዋቹ ፍላጎት ባርሴሎና በመሆኑ ምክንያት ባየር ሙኒኮች ይህንን ተጫዋች ከማስፈረም ፉክክር ውጭ ወጥተዋል የሚሉ መረጃዎች ሲወጡ ነበር። ትላንትና ግን ባየር ሙኒኮችም ባርሴሎና የማይደርስበትን የግዥና የደመወዝ ክፍያ በማድረግ ኒኮ ዊሊያምስን የማስፈረም ድጋሚ ፍላጎት አሳይቷል ተብሏል ለተጫዋቹ በዓመታዊ ደመወዝ 10 ሚሊዮን ይሮ እንደዚሁም ደግሞ ሁለት ሚሊዮን ይሮ ደግሞ በጉርሻ መልክ ሊከፍለው ለቢልባውም የዝውውር ክፍያውን ከፍ አድርገው ጥያቄውን ለማቅረብ ስለመዘጋጀቱ ተሰምቷል የተጫዋቹ ፍላጎት ደግሞ ከብሔራዊ ቡድን አጋሩ ላሚን ያማል ጋር በካታሎኑ ክለብ ባርሴሎና መጫወት እንደሆነ ተነግሯል ግን ባየር ሙኒክ ድጋሚ ፍላጎት አለው ዛሬ የወጡ መረጃዎች ደግሞ ጂሚ ጊተንስን የማስፈረም አማራጭ እንዳያዘን የተሰማው ምናልባት የኒኮ ዊሊያምስ ዝውውር የማይሳካ ከሆነ ፊቱን ወደዚህኛው ተጫዋች ያዞራል የሚሉ መረጃዎች እየወጡ ይገኛሉ ቼልሲ በኒኮ ጃክሰን እምነት ቢያጣም ከክለቡ እንደማይለቅ እየተናገሩ ይገኛሉ። በጣሊያን ክለቦች በዩቬንቱስና በናፖሊ ጭምር ይፈልጋል። የሳውዲ ፕሮ ሊግ ክለቦችም ይህንን ተጫዋች ይፈልጉታል። ኒኮላስ ጃክሰን በጣም ጥሩ የሜዳ ላይ እንቅስቃሴ ማድረግ የሚችል ግን ደግሞ በርካታ እድሎችን የሚስትም ተጫዋች ሆኗል። ባለፈው የውድድር ዓመት ግን በተለይ በሁለተኛው አጋማሽ ራሱን አሻሽሎ የቀረበ ተጫዋች ነው። ግን ሜዳ ላይ በሚያደርጋቸው እንቅስቃሴዎቹ የዲስፕሊን ችግር ያለበት ተጫዋች ነው። ልክ አደገኛ ቦታ ላይ እንደሚጫወት ተከላካዮች ናቸው አይደል ካርድ የሚጋለጡት ወይም ደግሞ አማካይ ተጫዋቾች ላይ ያሉ። እሱ የመጨረሻ ዘጠኝ ቁጥር አጥቂ ሆኖ ተደጋጋሚ ቀይ ካርድ የሚያይ ተጫዋች ነው። ባለፈው ዓለም ክለቦች ዋንጫ ላይ ገና ተቀይሮ በገባ ሊያም ዴላፕን ቀይሮ አራት ደቂቃ ብቻ ነው ሜዳ ላይ የቆየው። በፕሪሚየር ሊጉም እንደዚሁ ከኒውካስተር ጋር በነበረ ጨዋታ ቀይ ካርድ አይቶ እንደነበረ እናስታውሳለን እና የመጀመሪያ የኳስ ንክኪ ይመስለኛል። ባለፈው ተቀይሮ ገባ፣ ኳስ ለማግኘት ጥረት በሚያደርግበት ሰዓት በጣም አደገኛ ጥፋት ሰርቶ በቀይ ካርድ በቀጥታ ወጥቷል። አሰልጣኙም ይሄንን ማሻሻል እንዳለበት፣ ክለቡንም ዋጋ እንደሚያስከፍል የተናገሩ እንደነበር እናስታውሳለን። አሁን ግን ክለቦች ቢፈልጉትም እነሱ ማቆየት እንደሚፈልጉ ተነግሯል። ሊቨርፑል ወጣቱን ተከላካይ ጃረል ኳንሳህን ለባየር ሊቨርኩሰን በ35 ሚሊዮን ፓውንድ ለመሸጥ ተስማምተዋል። መልሶ የመግዛት አማራጭ በስምምነቱ ተካቷል። ሁለቱ ክለቦች አሁን ተጫዋች እየተሻሻጡ ይገኛሉ። ሊቨርፑል ፍሎሪያን ቪርዝ እና ፍሬምፖንግን ከሊቨርኩሰን መግዛቱ ይታወሳል። እነሱ ደግሞ ጃረል ከዋንሳህን ለመሸጥ ስለ መስማማታቸው ነው የተነገረው። ኤሲ ሚላን የአልቫሮ ሞራታን ሽያጭ ለማፋጠን ይፈልጋል ተብሏል። ከ5 እስከ 18 ሚሊዮን ዩሮ ሊሸጠው ይፈልጋል። ይሄ ስፔናዊ አጥቂ በሀገሩ ልጅ የሚሰለጥነው ኮሞ እዛው ሲሪያ በፋብሪጋዝ በሚሰለጥነው ክለብ ነው የሚፈለገው። ሞራት አሁን በውሰት በጋላት ስራ እየተጫወተ ይገኛል። በቱርኩ ክለብ የሚያቆየው የውሰቱ እስከ ጥር 2026 ድረስ ይቆያል። ሮዘነሪዎቹ ፊት መስመር ላይ ሞይሰኪንን ከፊዮረንቲና የማስፈረምን ፍላጎት አላቸው። የኪን የመሸጫ ዋጋ 52 ሚሊዮን ይሮ ነው። ማንቸስተር ዩናይትድ ተጫዋች ፈልገዋል። ሞይ ሰኪን ባለፈው የውድድር ዓመት በፊዮረንቲና 19 ግቦችን በማስቆጠር በሴሪያ ሁለተኛ ከፍተኛ ግብ አስቆጣሪ እንደነበር እናስታውሳለን። ሬት ሄጌ ነው 25 ግቦችን በማስቆጠር ከፍተኛ ግብ አስቆጣሪ ሆኖ የጨረሰው። ሚላን በሀገሪቱ ሊግ ትልቅ ልምድ ያለውንና የቀድሞ አሰልጣኛቸው ማስ ሚላኑ አሌግሪን መቅጠራቸው ይታወሳል። አማካኙ ቲያኒ ራይንደርስን ለማንቸስተር ሲቲ ሽጠዋል ና ግራኒት ዣካን ከባየር ሊቨርኩሰን ይፈልጋሉ። ሊቨርኩሰን ፍሎሪያን ቪርዝ ና ጀርሚን ፍሬምፖንግን እንደዚሁ ለሊቨርፑል መሸጡን ቅድምም እየተናገር ነበር። ጆናታን ታንም ለሙኒክ አሳልፈው ሰጥቷል። በአዲስ የ ቡድን ግንባታ ውስጥ ነው ያለው። ዣቪ አሎንሶም የሪያል ማድሪድ አሰልጣኝ ሆኗል። ኤሪክ ቴንሃግ ነው ይሄንን ቡድን የተቀበለው። እና አሁን ሚላን ሉካ ሞድሪችንም በአንድ ዓመት ውል ከሪያል ማድሪድ ለማስፈረም ስምምነት ላይ ስለመድረሱ ተሰምቷል። ከዓለም ክለቦች ዋንጫ በኋላ ማድሪድን ለቆ ለሚላን ይፈርማል ተብሎ ይጠበቃል። እናም ቡድኑን ወደ ክብሩ ለመመለስ ትላልቅ ዝውውሮችን ያደርጋሉ ተብሎ ይጠበቃል። ሞራታን በመሸጥ ሞይሰኪንን ማስፈረም እንደሚፈልጉ ተነግሯል። ትላንትና በአልጄሪያ የስታዲየም መደርመስ ገጥሞ ነበርና፣ የሶስት ሰዎች ህይወት ጠፍቷል። በአልጀርስ በሚገኘው ጁላይ አምስት ስቴዲየም በተደረገ የሊግ ጨዋታ ነው። ኤምስ የአልጀር የተባለ ቡድን የአካባቢውን ሊግ አሸናፊ መሆኑን ካረጋገጠ በኋላ ጨዋታው ከተጠናቀቀ በኋላ ነው ይህ አደጋ የደረሰው። ደጋፊዎቹ ከላይኛው የስቴዲየም ደረጃ ደስታቸውን እየገለጹ ነው የፈረሰው እና ብዙ ደጋፊዎች ወደ ታች ሲወድቁ ታይተዋል። ከሰባ በላይ ደጋፊዎች እስከ ሰማንያ ይላሉ አንዳንድ የመገናኛ ብዙሀን ተጎድተው በሶስት ሆስፒታሎች ህክምና እየተከታተሉ ይገኛሉ። ብዙዎቹም ከሆስፒታል መውጣታቸው ሰምቷል። ከጉዳቱ በኋላ የክለ ተጫዋቾች እና የቡድኑ አባላት ወደ ሆስፒታል በመሄድ ለተጎጂዎቹ ደም መለገሳቸው ታውቋል። ኤም ሲ አልጀር በተከታታይ ሁለት ዓመት ነው የአካባቢውን ዋንጫ ማንሳት የቻለው። በጨዋታው መሀል ደጋፊዎች ስታዲየሙን ይሄ ሰሜን አፍሪካ ላይ የተለመዳለ ቅድም ስለ ካዛብላንካም ስናነሳ ነበር ደጋፊዎቹ በፎግ በጭስ በ ከለርፎል በሆኑ ጭሶች ደስታቸውን የመግለጽ ነገር አላቸው እና እንደዛ ሲያደርጉ ነበር። ጨዋታው ኤንሲ ማርጋ ከተባለ ቡድን ጋር ነበር የተደረገው። ዜሮ ለዜሮ ተጠናቆ ነው ፊሽካው ከተነፋ በኋላ አደጋው ያደረሰው። የዋንጫ ስነ ስርዓቱም በዚህ አደጋ ምክንያት ሳይካሄድ ቀርቷል። የሀገሪቱ ፕሬዚዳንት አብዱል መጂድ ተቡኔ በአደጋው ሀዘናቸውን ገልጸዋል። ለተጎዱትም ቶሎ እንዲያገግሙ ምኞታቸውን ገልጸዋል። የጁላይ አምስት ስቴዲየም 64,200 ተመልካቾችን መያዝ የሚችል ስቴዲየም ነው። ይህ ስቴዲየም የተሰራው ሀገሪቱ 1962 ነፃነቷን ካወጀጅ በኋላ ነበረ። እና በ2010 አልጄሪያ ከሰርቢያ ጋር ባደረጉት የወዳጅነት ጨዋታ 110 ተመልካቾችን ይዞ ነበር እና በጣም አለምን ያነጋገረ ነበረ። ምክንያቱም በእጥፍ ጨምሮ ማለት ነው መያዝ ከሚችለው አቅም በላይ ግን ለደህንነት ሲባል ወደ 64200 ተመልካቾች እንዲይዙ ሆኗል። አንዳንዴ የስቴዲየም ስታንዳርድ ካልተቀመጠለትና ደጋፊ በሚይዘው ልክ ተጠጋግቶ በተለይ መቀመጫ ወንበር ከሌላቸው ተመልካ ተመልካቹ ካለው ጉጉት አንጻር ተጠጋግቶ ሊቀመጥ ይችላል እና ይሄ ደግሞ በደጋፊዎች ላይ ከፍተኛ አደጋ የሚያስከትል እንደሆነ ይታወቃል። ትናንትና አልጀሪያ እንደዚህ አይነት አደጋ ገጥሟታል።